እውነት እውነት ነገር ነው የምትናገረው። በቃ ነጭ ነጩን ብሏል ዘመድ አይደለም እና ስሬስ ማለት ነው እኛ እስከዛሬ እንደውም ስንጠብቅ የነበረው ሩታንና አብርሽን ነበረ ሰርጋችን ነገ ነው ተነገ ወዲያ ነው እየተባለ ሀያ ቀን አስራ አምስት ቀን ቀረው፣ ዱባይ ዱባይ ዱባይ ዱባይ እያሉ ከስንት ጊዜ እንደው አምስት ስድስት ጊዜ አይሆንም እንዲ እንደዛ እያሉ ሲያታልሉ ነው የነበረውና እናንተ ምነው ተነል ላይ ነው እንዴ? ወይ ጉድ! እውነት ነው የተናገርኩት ሀሰት እንኳስ አይደለም እና ሀይሚ የሆነ ጊዜ ምን እንዳለች ሰምታችኋታል። እኔ በወሬ እንጂ በተግባር ነው የማሳየው። አውርቼ እንትን ማለት አውርቼ ሳላደርገውን መቅረት አልፈልግም። በቃ እንደዚ አይነት ነገር አልወድም፣ ግን በተግባር ነው ማሳየት የምፈልገው ብላለችና እነዚህ ልጆች አሁን ማለት ነው አንድ ቀን አወሩት በአንድ ቀን አደረጉትና ይሄው ዱባይ ተባለው ወደ ዱባይ ሄዱ በቃ አለቀ። ሁሌም በተግባር ነው የሚያሳዩን። እና እሙ እንግዲህ ሀይሚዬን እና ቡራዬን በጣም እያደነቀቻቸው ነው። እናንተ በተግባር እንጂ በወሬ አይደለም፣ እዛኛው መንደር ስንቴ ነው ዱባይ ዱባይ ዱባይ እየተባለ ጉዴ የተሰራ ነው እያለች ነው በነገራቸው። እውነት ነው የተናገረችው፣ ምንም ሀሰት አደለም ሙሉ በሙሉ እና ደግሞ ቡራዬ እንግዲህ በደንብ አድርገህ ተንከባከባት ሀይሚዬን፣ ቅመሟን ተብለሃል። ሀይሚዬም ደግሞ በደንብ ተንከባከቢው እና ጓደኛህ ብቻ ሳትሆን ሚስትህ ናት፣ በቅርብ ትጋባላችሁ፣ ታገባት አለህ ብላለች እንዴ ታዲያ እኛ የምንደክመው ለምንድን ነው? እኛ የምንደክመው ለምንድን ነው? ሁለቱ አንድ ላይ እንዲሆኑልን፣ እንዳይጣሉ፣ በመሀላቸው የሆነ ክፍተት እንዳይፈጠር አይደለ እንዴ? ደግሞ ሁለቱም በጣም ጎበዞች ናቸው። በቃ እውነተኛ ፍቅር ማስመሰል የሌለበት ያየሁት እኔ ሀይሚዬ ጋር እና ቡራዬ ጋር ነው። ስሬስ ማለት ነው የእውነት ለመናገር እውነተኛ ፍቅር ይሄ መላላስ የሌለበት ስሬስ ማለት ነው። በቃ መላላስ ይሄ አሁን እነሱ ፍቅረኛሞች ናቸው ግን ወጥቶ ይሄ እኔ በጣም የማደንቃቸው እነሱንና ከሴትም ሆነ ከወንድ ልጅ እነዚህ ፍቅረኛ ብለው የሚመጡ ሴቶችም ወንዶችም ሆኑ የምጠላው ባህሪ ምን እንደሆነ ታውቃላችሁ? አስፋልት ለአስፋልት እየወጡ ከንፈር ለከንፈር የሚላላሱት የሚሳሳሙት፣ እንደዚህ ካሜራ ተደቅኖ ከንፈር ለከንፈር ይሄ መሳሳት በጣም ነው የሚያስጠላኝ። እንደዚህ አይነት ነገር ሲቀጥል ደግሞ ማለት ነው። ኧረ ሀይምዬና ቡራዬ እኮ በስማም፣ ሥርዓት ያላቸው በጣም ማለት ነው። እና እኔ አላቅም ብቻ መጨረሻችሁን ያሳምረው ነው የምለው። መጨረሻችሁን ያሳምረው የሰው ልጅ መጀመሪያው ብቻ ሳይሆን መጨረሻው ሲያምር ነው ደስ የሚለው ማለት ነው። እና መጨረሻዬን አሳምርልኝ ሞቴን አሳምርልኝ እያሉ ኮ ይጸለያል። ታውቃላችሁ አደለ? እና መጨረሻችን ሲያምር ደስ ይላል። እና ሐይምዬና ቡራዬ ጅማሬያችሁን ሳይሆን መጨረሻችሁን ያሳምርላችሁ ነው የሚለው። እምነት በጣም ምርጥ ልጆች ናቸው። እንደ ዱባይ ዱባይ ገና ሌላ ሀገር ይሄዳሉ። አሜሪካ ገና ይሄዳሉ እኮ የምን ዱባይ ብቻ ማለት ነው። አሜሪካ ይሄዳሉ። በቅርብ ሀሚጌ ደግሞ የሆነ ፖስት ያደረገችዋለ ቲክታክ ላይ ማለት ነው። ያጣለማኝ ተሳድቦ ይሄዳል ያጣ ለማኝ ተሳድቦ ይሄዳል የሚለው ነገር ተመችቶኛል። እውነት እኮ ነው። አንዳንድ አሁን ለማኞች ለምነው መጥተው እግዚአብሔር ይስጥልኝ አባባ ወይም እግዚአብሔር ይስጥልኝ፣ ከአንዳንዱ እሺ ብሎ ይሄዳል፣ አንዳንዱ ደግሞ ሙልጭ አድርጓችሁ ይሄዳል ማለት ነው። እኔ እኮ የሀይሚ ጥቅሶች ማለት ነው እኔ በጣም ነው የሚገርሙኝ። እንደው እኔ ከየት እንደምታመጣቸው ራሱ እኮ አላቅም እውነት እና የሚገራርም ጥቅስ ነው እንትን የምትለው ፖስት የምታደርጋቸው፣ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ነው ብቻ ማለት እና፣ ለማንኛውም ደስ ይላል እውነት ለመናገር እንጃ። እኔ ሁሌም ነው የሚመቸኝ። ዛሬ ደግሞ በአዲስ ቪዲዮ እንጠብቃቸዋለን ሀይምዬን ና ቡራዬን። ዛሬ ለየት ባለ ቪዲዮ እንመጣለን ጠብቁን ብለዋል ማለት ነው። እንዴት እንጠብቃችኋለን? በደንብ እንጂ የምንጠብቃችሁ ፏ ብላችሁ ፏፏ ሿ ብላችሁ ነው እንጂ መምጣት ያለባችሁ በጉጉት። ዱባይንማ በደንብ አድርጋችሁ ዘና ፈታ ብላችሁ ነው መሄድ ያለባችሁ። ዘና ፈታ፣ እናቴ። እኛ ደግሞ አለን ለማጨብጨብ፣ ለማሞቅ፣ ለማድነቅ። ማን ያክለናል? ማን ብሎን? እኛ ኳ አንደኛ ነን። ለምንወደው ሰው ድርድር የለም ድርድር ድርድር የለም እና እንደዛ ነው ላችኋለሁ ማለት ነው። ለማንኛውም በሌላ ቪዲዮ አዳዲስ ቪዲዮዎችን እንግዲህ ሲሰሩልን እኛም ደግሞ መተን እንፈተፍታለን ማለት ነው። አይመስላችሁም? ቤተሰብ ዛሬ ደግሞ እንዴት እንዳማረብኝ ጸጉሬ እንደዛርጄ ምናምን። በነገራችን ላይ አዲስ ቀሚስ አሰፍቼ ነው ለ በአል ማለት ነው አዲስ ቀሚስ ነው ያሰፋሁት እኔ ግን ቀሚሱን ሲሰፉልኝ ለምን እንደሆነ አላውቅም የሆነ ወገቡን ያሰፉብኛል ወፍራም መሆኔን አውቀው ነው እንዴ አንድ ቀን ለብሰውና ከዛ ለእናቴ ይሆናታል ማለት ነው ለእናቴ ይቀመጣል እናቴ ትለብሰዋለች እናንተ ዛኑላችኋለሁ ማለት ነው የእኔ ውዶች ለማንኛውም በዚህ እናጠናቅቀዋለን ማለት ነው ሰዓቱን ደግሞ ጠብቀን በሌላ ቪዲዮ እንመጣለን፣ ቡራየንና ሀይሚዬን ይዘን። ዛሬ ግን ፖስት አላደረጉም እንዴ? ፎቶ መደረግም አለበት እንዴ? የሆነ ነገር መኖር አለበት እንጂ። ፖስት አድርጉልን ፎቶ፣ በደንብ ሞቅ ደምቅ እናድርገው እንጂ። እናንተ ቪዲዮ ከመልቀቃችሁ በፊት እኛ ሞቅ ደምቅ አድርገን መጠበቅ አለብን። እንዴ አረ ተለቋል። አረረረረረረ ለዛውም ደግሞ ፋሿ ብለው ነው ለዛውም የለቀቁት። ይገርማል። አረረረ ሶስት ሰዓት ሁለት ሰዓት ተኩል ጠብቁን ብለዋል። ጠብቋቸው።